ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉም። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይህን መንግስት አይወያዩም ብሎ ቢያስብ አይገርምም።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 ብዙዎቹ ይወያያሉ ወያ ይያሉ ባይዘው አሁን ሽፍታ ናቸው እንጂ ይወያያሉ፣ ይያሉ፣ ይጠይቃሉ፣ ይነጋገራሉ። ሲነጋገሩ ግን የሚያሳዝነው ጉዳይ ብዙዎች በውጭ ያሉና አዲስ አበባ ያሉ አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየው ልታርቀህ ደግሞ ይላል፣ የሚደራደረውን አትደራደር ደግሞ ይላል።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 የራሱ ስም ያለበትን ፊኛ የያዛል። በርከት ያለ ሰው ነው፣ ፊኛው ተለቋል። አንዱ ሲይዝ ስሙ አይደለም ሲለቀው አንዱ ሲይዝ ስሙ አይደለም ሲለቀው ሲጯጯሁ አምስት ደቂቃ አንድም ሳላገኘም ስሙ አሁን ደሞ ረፎ አላቸው። ፊኛው ይለቀቃል። ያገኘ ሰው ፊኛውን ከያዘ በኋላ ስሙን ያንብብ። ስሙ አቶ ታገሰ የሚል ከሆነ ለስታቸው ስታቸው አቶ ሁሉም ፊኛ የያዘ ስም አነበበ ለሚገባው ሰው ሰጠ በአንድ ደቂቃ ውስጥ ሁሉም ፊኛ ስሙን አገኘ መደመር እንደሱ ነው ስትተባበር ስትተባበር ውስብስብ ችግሮች ይፈታሉ። ለዚያ ነው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሆኖ የሚሰሩት ለዛ ነው አቶ ጌታቸው የሚሰሩት ለዛ ለዛ ለዛ ነው ካልተደመርን አያዋጣም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 አንድ ነው ፋሽኑ። ፋሽኑ አንድ ነው፣ መማር ግን አልቻሉም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ፣ እኔ እየፈለግኩ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 መታቀበሩ ዋጋ አንቺ ጨካኝ ዋሾ አታለልሽኝ። እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀን እንዴት የተሰበረ? ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ላልተመቸው ለማስተካከል ነው እንጂ ለክፋት አይደለም፣ ተሸውደሻል አለቻት። ነው እንዴ ብላ ትንጓጓች። ስልጣን ያጓጓል። ሰውን እየገደለ ያለው ጉጉት ነው። መቼ ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደምስታመል ጭራው ይቆረጣል አይቆረጣል ያጋዘመው አሁንም መታ። በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ የው ድጋሜ ሄጄ ጭራ የተቆረጠ አለቻት። አንቺ አጋዘን ያምሻሉ። አይ ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋ ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤስክ በልተሽ፣ እያንዳንዱን ፓርት በልተሽ ጠብቂ ስመለስ ምሳይ በላለው ይላል እና አንበሳው ይሄዳል። ቀበሯ በልታ በልታ አስቀምጣ፣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉን አስቀምጠሻል አለ። ራሱ አላት ወይ አንበሳ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 ይሄ እንጠበቀው ሆኖ ሰላም ያስፈልጋል፣ ላላችሁት ያስፈልጋል። ከዚህ ቀደም ብያችኋለሁ። አሁንም እስቲ አስር ሰው አይደለም አንድ ሰው አምጡ። አነጋግራችሁ አምጡና እኛም ቢስል ጠይቁ። እየገባ ነው፣ በየቀኑ እኮ አስርም ሀያ መቶም እየገባ ነው። ግን እናንተም ካለ አምጡ። እኛ የምንፈልገው ሰላም ነው። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አቀዋለሁ፣ የተማርኩት እዛ ነበረ። ግን ማቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ፣ ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው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 ፕሪቶሪያ ስምምነቱ፣ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት እሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ፣ ይሰርዛለው። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ። ህጋዊ መንግስት አይደለም። ምክር ቤቱ ይበተን። ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ ምክንያት ትራንዚሽናል ገቨርመንት ይቋቋም። ቀጥሎስ? በህዝብ የተመረጠ መንግስትና ህገ መንግሥት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ጠቅላይ ሚኒስትር ነው፣ ተመርጧል። እዚ ያለው ፕሬዚዳንት ግን ይወርዳል ነው ስምምነቱ። የታጠቀስ? በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው። ወልቃይትም መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ የውጭ ጉዳይ የጸጥታ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት እኔ አልጻፍኩም። የእነሱ ህገ መንግስት የውጭ ግኝት በሚመለከት የፌዴራል መንግስትን ይመለከታል መከላከያም በሚመለከት ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየር ነውም ታውቃላችሁ፣ እነሱ ስልጣን ላይ እያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው? እነሱ ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። የለም፣ የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ በአማራ